በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ ብዙ ደግነቱ ፍቅሩ ጸጋው የሚጠብቀን የሚጠብቃችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ በደላችንን ዕዳችንን መስቀል ላይ በከፈለ ጊዜ የተከፈለለት የዳነ ህዝብ የእግዚአብሔር ልጆች ተብለን እንድንጠራ አብ እንደዚህ ያለው ፍቅር የሰጠን ህዝብ ይሆን ሁላችን እንድትቆየን ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። ቤተሰቦቻችን አብራችሁን በቋሚነት እንድትቀጥሉ ቤተሰብ መሆናችሁን አትርሱ። ሰብስክራይብ የሚለውን በተን ስትነኩ ቤተሰብ ያደርጋችኋል። ደግሞ በየጊዜው የሚወጣውን ትምህርት መከታተል እንዲደርሳችሁ ደግሞ ከፈልጋችሁ ሰብስክሪፕሽኑ ጋር ደወል ምልክቱን ብትነኩት ፊት ለፊት በየጊዜው ፊት ለፊት ያመጣላችኋል ማለት ነው። እግዚአብሔር ይባርካችሁ፣ ዘራችሁን ይባርክ። የትወዳችሁ የእግዚአብሔር ልጆች በትናንትናው ስርዓት ወይም በትናንትና ቀንበር ውስጥ የምንገኝ ሰዎች ነቃ እንድንል የሚመጣውን ዘመናችንን ያንን ቅዱስን ቀናችንን እንድንመለከት ነው ዛሬ መንፈስ ቅዱስ የሚነግረን። ሐዋርያው ቅዱስ ጳውሎስ የኋላዬን ትቼ ወደፊት ያለውን ለመያዝ እጄን እዘረጋለሁ ይላል። የኋላ ሁለት ሸክሞች ወይም ደግሞ ሁለት ከባድ ትናንትናዎች ትከሻችን ላይ አሉ እና ቅዱስ ጳውሎስ እነዚህን ነገሮች ትቶ ወደፊት ገና ምንጭሆን ዘመን በተስፋ ለመኖር እንደተዘጋጀ ነው የሚነግረን ብዙ ክርስቲያኖች መንፈሳዊ ክርስቲያኖች በእነዚህ ሁለት የትናንትና ቀንበሮች በታች ስለሚገኙ ህይወታቸው ያልተፈታ ይሆናሉ የእግዚአብሔር ቃል ደግሞ ምንድን ነው የሚለን ውርንጭላዋን ፈታችሁ አምጡልኝ ይላል የእግዚአብሔር ቃል ሰውን ይፈታል ከታሰርንባቸው የትናንትና ስርዓቶቻችን እንዴት ነፃ መውጣት እንደሚገባ ነው ዛሬ መንፈስ ቅዱስ የሚነግረን ሁለት አይነት መልክ ያለው ስርዓት በትናንትና ህይወታችን ላይ አለ አንደኛው ትናንትና ያሳለፍነው በጎ ነገራችን እሱ ዛሬና ነገን የተሻለ ሰው እንዳንሆን እንቅፋት ሊሆንብን ሲችል ሲጀምር ቀንበር ይባላል። ትናንትና መንፈሳዊ ሰዎች የነበርን በሰንበት ቤት ውስጥ ያደግን በእግዚአብሔር ቤት ተጠግተን ይኖርን በኋላ ደግሞ የተውን አሁን እሱ ጋር አደለንም። ነገር ግን በእኛ ጊዜ ሁሉ ነገር እንደቀረ ይሰማናል። ፍቅር በእኛ ጊዜ ቀረ፣ መዝሙር በኛ ጊዜ ቀረ፣ ሰንበት ትምህርት ቤት፣ መንፈሳዊ ማህበር፣ አገልግሎት፣ ገዳማት መሄድ፣ መጓዝ በእኛ ጊዜ ቀረ። እግዚአብሔር የሰጠንን አዲስ ህይወት ክዶ ህይወት ትናንትና ብቻ እንደሆነ እግዚአብሔር ትናንት ብቻ ሰርቶ እንዳለፈ አድርጎ የሚያምኑና የሚናገሩ በጣም ብዙ ሰዎች አሉ። ትናንትና የነበረው ዘመን፣ ትናንትና የነበረው ገበያ፣ ትናንትና የነበረው የህይወት ሲስተም ይሻላል የሚሉ እግዚአብሔር በሰጣቸው ዛሬ የማይደሰቱ ሁሌ በትናንትናው የለኩት ዛሬን የሚናደዱበት የሚማረሩበት ሰዎች አሉ። ትናንትና የነበረ መንግስት ይሻላል፣ ትናንትና የነበረ ገንዘብ ይሻላል፣ ትናንትና የነበረ ገበያ ይሻላል፣ ትናንትና የነበረ ቁሳቁስ ይሻላል እንላለን። ትናንትናን እንደሚሻል መናገራችን መጥፎ ነገር አይደለም። ትናንትና ብቻ ነው የነበረው ዛሬ ግን የተሻለ ነገር የለም ብለን ማሰባችን ልክ አይደለን። ትናንት የነበረች ቤተክርስቲያንና አባቶች በጣም ጥሩ ነበሩ፣ የዛሬዎቹማ ሌላ ናቸው የምንል ሰዎች አለን። እርግጠኞች ግን አይደለን። በትናንትናው መልካም ነው ባልነው ቀንበር ተይዘን እግዚአብሔር የሰጠንን ዛሬ፣ እግዚአብሔር የሚሰጠንን ነገ በመንፈሳዊ ትጥቅ ወደፊት ለመሄድ ለመራመድ ያልቻለን ሰዎች አለን። እንዲሁ ቁጭ ብለን በትዝታ የምናረጅ እግዚአብሔርን የምትወዱ ብሩካን ቤተሰቦች፣ እንደዚህ እንዳንሆን እንደዚህ እንዳንሆን። እግዚአብሔር የሰጠሽን ትዳር አክብረሽ ኑሪ እንጂ የትናንትናው ፍቅረኛዬ ጥሩ ነበር ብለሽ አትጸጸች። ያ ፍቅረኛሽ ዛሬ ከአንቺ ጋር አይደለም። መጀመሪያ ያገኘሃት ሴት፣ የተዋወቅሃት ሴት አሁን ካለች ሚስት እንደምትሻል እያሰብክ አትመረር። ሁልጊዜ ትናንትና ትናንትና ብቻ የምናደንቅም የትናንትናው ዘመን የትናንትናው ባህል የትናንትናው አኗኗር የተሻለ ነው እንልና አዲሱን ትውልድ መቀበል ያቅተናል። ከወለድናቸው ጋር መስማማት ያቅተናል። ልጆቻችን ያድጋሉ እኛ ግን ማደግ ያቅተናል። በትናንትናው ይህን ሕይወት እየመዘነን ለልጆቻችን አስጨናቂ ወላጆች የምንሆንም ሰዎች አለን። በአጠቃላይ ትናንት ጥሩ ነው ብለን የምናስበው ግን አሽቀንጥረን ልኖረወረው የሚገባ ነገር መልካምና ጥሩ ትዝታ ወይም ደግሞ ጥሩ የምንለው ግን ቀንበር የሆነና ዛሬ እንዳንኖር የሚከላከለን ነገር ነው። ሁለተኛው መከራ ትናንት ያሳለፍነው ችግር፣ ትናንት ያሳለፍነው ውጣ ውረድ፣ ትናንት ያለፍነው ጨለማ፣ ልባችን የተወጋበት ሐዘን፣ የደረስ የገጠመን ለቅሶ፣ የገጠመን ስብራት፣ መከዳት መገለል መሰደብ፣ በብዙ መከራ ውስጥ ማለፍ አልተረሳ ነው እንደም በጣም ቁስሌ መሆን አቅም አለው ቁስል ይሆናል። ቁስላችንን በተለያየ መንገድ እየገለጽን አብሮ ለሚኖሩ ሰዎች ሁሉ የማንመች እስክንሆን ድረስ የትናንትናው ያሳለፍነው መከራ ጠባሳ ዛሬ ከኛ ጋር የሚኖሩ ሰዎችን እየቀጣ የምንኖር ክርስቲያኖች ብዙ ነን። አብዛኞቹ ችግሮች ከትናንትናው ዋና የተወለዱ እንደሆኑ የስነልቦና ልቦና ሰዎች ይናገራሉ። እውነትም ነው። በቃ ትናንትና ቀበቶ ፈቶ ሚስቱን የሚደበድብና ሚስቱን የማያምን አባት ያለው ሴቶች እንደማይታመኑ አምኖ ያድጋል። ስለዚህ ካደገ በኋላ እሱ ሚስቱ እንደዛ አድርጎ ያስበታል። መግረፍ እንኳን ባይችል በምላስ ጭራፍ ይገርፋታል። አያችሁ፣ ትናንትና ያሳለፍነው ያ የሚያስጠላው ማይመቸው ኑሮ ውስጣችን ስላለ በተለያየ መንገድ ይገለጣል። ስለዚህም ትናንት ያሳለፍነው መከራ ዕድለ ቢሶች እንደሆንን፣ የተጠቃንና የተጎዳን ሰዎች እንደሆንን፣ ሰው የሌለን ብቸኞች እንደሆነን፣ እጅግ በጣም የምናሳዝን የተጣልን ሰዎች እንደሆነን፣ ረዳት የሌለው ምስኪን ሰው እንደሆነን፣ ጎጆዋ የፈረሰባት ወፍ እንደሆነን እንዲሰማን ሆነን ምንኖር ሰዎች አለን ትናንት በደረሰብን። እውነቱ ግን ሌላ ነው። የእግዚአብሔር መንግስት ከእናንተ ጋር ነች። እናንተ በመንግስተ ሰማያት ውስጥ ነው የምትኖሩት። እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ እናት አባት እንደ ሌሎች አልተዋችሁም ያለን ታማኝ ጌታ ግን አጠገባችን አለ። እሱን ከማየት ይልቅ የትናንትናው መከራ እያሰብን ዝም ብለን በቃ ያን የመከራ መዝሙር የምንዘምር ሰዎች በጣም በጣም ብዙ ነን። ያም ቀንበር መሰበር አለበት። ለምን ትናንትና አልፏል? ህይወት አዲስ ምዕራፍ እንከፍትልን ከፈለግን እግዚአብሔር የሰጠን በጎድል ማየት ከፈለግን ከትናንትና ችግር ልንፋታ ይገባል። መጽሐፍ ቅዱስ ላይ መጽሐፈ ሩት የሚለው መጽሐፍ ስታነቡ የመጽሐፉ ዋና ርዕስ የሆነችው ሩት ናት። ሩት በሞአብ አገር ትዳር የነበራት ባል የነበራት ቤተሰብ የነበራት ህይወት የነበራት ሴት ነበረች። ባሏ ከሞተ በኋላ የሙዓብንና የቤተሰቦቿን ነገር ሁሉ ትታ አማቷን ተከትላ ወደ ቤተልሔም ስትመጣ ሕዝብሽ ሕዝቤ፣ አምላክሽ አምላኬ ብላ ትናንቷን ቆርጣ ጥላ ትናንቷን ክዳ ከአዲስ ሕይወት ጋር ከአማቷ ጋር አማቷን ያገልቀች ለመኖር ወደ ቤተልሔም መጣች። ኦርፋ የምትባል ጓደኛዋ ግን ተመልሰው ወደ ትናንቷ ሄደች። ኦርፋ በሙዓብ እኔ እኮ ባልነበረ የሞተብኝ ጓደኛ የነበረች ጥላኝ፣ ቤተልሔም ሄደች። የባሌ እናት ነበረች አገሯ ገባች እያለች ሀዘኗን የቆጠረች ኔ ቀረችው ደርቃ ቀረች ኦርፋ። ሩት ግን መታ ትናንትን ቆረጠች ጣለች፣ ወሰና ወዳዲስ ሕይወት መጣች። ቤተልሔም ቃርማ ስትቃርም ያያት የእርሻው ባለቤት ቦይዝ ወረሻትና ሚስት አረጋት፣ ሌላ የህይወት ምዕራፍ ውስጥ ገባች። ማለት ከትናንትናዋ ጋር ስትፋታ እግዚአብሔር አዲስ ምዕራፍ ከፈተላት። አንኳኩ ይከፈትላችኋል ይላል ምን ማለት ምሰላችሁ ማንኳኳት ማለት ከትናንትና ጋር መፋታት ማለት ነው ትናንት እንዲሆኜ ሊደርሶብኝ ወንድ ሁሉ ክፉ ነው ሴት ሁሉ ክፉ ናት እንዲህ አርጋኝ ሴት ልጅ እንደዚህ አርጋኛለች ወይ እንደዚህ አርጎኛል ካልክ ወይም ካልሽ ለአንቺ መልካም ኑሮ አይገጥምሽ አላንኳኳሽማ በእምነት በቃ ትናንት ተበድያለሁ ግን የሚክሰኝ ሰው ይመጣል የምትክሰኝ ሴት ትመጣል ማለት ነው። እያች ማንኳኳት እሱ እኮ ነው የልብ እምነት ነው የልብ እጅ ነው የሚያንኳኳ። የእግዚአብሔርን የጌታ ትናንትናን ተምረንበታል፣ ሰልጥነንበታል። ሕይወትን በተለያየ አቅጣጫ ለማየት እንድንችል ሆነንበታል። እናመሰግነዋለን። ግን ትናንትና የዛሬው ኑሯችን መመሪያ ግን ሊሆን አይችልም። ዛሬ ሌላ ነው። እግዚአብሔር ያዘጋጀልን ዛሬ ሌላ ነው። ለሩት ትናንትናዋ ሌላ ነበር። ሀገሯ ሞአብ፣ ባሏ ከነሐሜል ልጆች አንደኛው ኬሎን ኬሊዮን ነበረ። የትናንት ህይወቷ እንደዛ ነበር። ኬሊዮን ታመመና ሞተ። በባሉ ሀዘን ተቀመጠች። ትናንት እንዲህ ነበር። ዛሬ ግን ሌላ ነው። ቦዝ የሚባል ሀብታም ባለ እርሻ ገባች። እግዚአብሔር ነው የሚፈራ የተስፋውን ትውልድ የክርስቶስን ትውልዶች የሚወልደውን የዳዊትን ቅድሚያ ትወለደች። ማንም አይገምትም እሷን እዚህ ደርስ ትረሳለች ብለው ግን የልቧ የልቧ ጥንካሬ ከትናንቷ ጋር መፋታቷ በትዝታዋ ውስጥ አለመቃጠሏ ነው። ይጠቀማት ትናንትና እንደ እሳት ያቃጥላል። ትናንትና ካልካድ ነው፣ ካልተው ነው፣ ካልረሳ ነው እንደ እቶን እሳት ባለንበት ያከስለናል። የብዙ ጠንካራ ሰዎች መንገድ የተበላሸው ትናንትናቸውን ስላረሱ ነው። አንድ ትልቅ አገልጋይ የነበረ በኋላ አሁን በትልቅ ኢንቨስትመንት ውስጥ የሚሰራ እጅግ በጣም ጎበዝ ሰባኪ የነበረ ወጣት አገኘው እና፣ የጠፋህ አልኩት። አይ በቃ ጠፋኋለኝ። መረመርኩት። ለምን እንደጠፋ ስጠይቀው ምናለኝ የደረሰብኝ ነገር ነው አለ። አንድ ተቋም ውስጥ ይሰራ ነበር፣ መንፈሳዊ ተቋም ውስጥ። እዛ ውስጥ የደረሰበት በደል እና መገፋት ልቡን አድክሞታል። ያን በደል ግን አልረሳውም ስላረሳው ተመልሶ ወደ እግዚአብሔር ወደ ምረት ወደ መስቀሉ አገልግሎት ሊመለስ አልቻለም ለምን ትናንትና የገጠመው ነገር ገፋው በቃ ወደ ውጭ ግን ያንን ነገር ቢተወውስ ኖሮ ዛሬም አገልጋይ ሆኖ እንደ ኳክብት እያበራ ክርስቶስና ቸነቱን የመሰከረ ይኖር ነበር ከባድ ነው አሳሪ ነው ትናንትና ሊደርስብን ይችላል ልንነካ እንችላለን ሰው አይደለን ከሰው ጋር ስንኖር እንነካለን ይሁን ነገር መሆናችን አይቀርም ግን እንክደዋለን፣ ተምረንበታል፣ ግን እናልፈዋለን። በአዲስ ምዕራፍ በአዲስ ሕይወት ወደፊት ነው የምንቀጥለው። እና ወታደሮች ባለህበት ሂድ ባለበት የመርገጥ ልምምድ ያደርጋሉ። እሱ ብዙ ጥሩ አይደለም። ወደፊት ሂድ ሲባሉ ግን ደስ ይላል። በሰልፍ አንድ አይነት እርምጃ እየተራመዱ ወደፊት ሲሄዱ የመላት ሰልፍ ነው የሚመስሉት። ወደፊት መራመድ እንጂ ባለህበት መርገጥ አይደለም የሚገባው። ትናንትና ባለንበት እንድንረግጥ ነው የሚያደርገን። ነገ ግን ተስፋ ግን ወደፊት እንድንሩጥ ነው የሚያደርገን። በቃ እግዚአብሔር የሚከፍተው ሌላ ደጅ አለ። እግዚአብሔር የሚሰጠው ሌላ እድል አለ። እግዚአብሔር የሚያበራው ሌላ ብርሃን አለ። ይሄንን እያሰብን ትናንትናችንን ትተን ነጋችንን በደንብ መያዝ ይገባል። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ሲባርካችሁ ቸርነቱ ምሕረቱ በጎነቱ ከእናንተ ከቤታችሁ ሁሉ አይራቅ። ይህን ትምህርት ላይክ ሳታደረጉና ኮሜንት ሳታደረጉ አትጡ። ምንም አይነት ቃል ሊሆን ብቻ ክፉ አይሆን እንጂ ኮሜንት አድርጉ፣ ላይክ በተም ተጫኑት። ይህን ስታደርጉ ተባበራችሁ፣ አገዛችሁ ማለት ነው። አገልግሎቱን ወደ ቤት እንዲመጣ ታረጋላችሁ። ከዛ ውጭ የመጽሐፍ ቅዱስ ትምህርቶች አሉ በየቀሩ ዘጠኝ ሰዓት ላይ ወደ ዘፍጥረት መጽሐፍ ቅዱስ ጥናት ኦሪት ዘፍጥረትና ትምህርት ተብለን ጨርሰን መዝሙር ዳዊትን ጀምረናል። ገሪዛን በሚባል በአማርኛ በተጻፈ ቻናል ላይ ነው የሚገኘው። ሱሜን ቻናል ነው ሰብስከ ያበርጋችሁት፣ ተከታተሉ። እግዚአብሔር ቸርነት ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም